ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አምስተኛው የሰሙነ ሕማማት ዕለት ዕለት ተስቅለት በሰላም በፍቅር በጤና አደረሰን አደረሳችው። ይህ ዕለት እንግዲህ ከዕለታት ሁሉ በተለይ ለአዳም ልጆች ለሰው ልጆች ሙሉ እጅግ የተለየ ቀን ነው። ቀኑም ደግሞ ከሞት ወደ ሕይወት ከጨለማ ወደ ብርሃን ከባርነት ወደ ነፃነት ከውድቀት ወደ ትንሣኤ የተሸጋገርንበት የተቀደሰ የተለየ ዕለት ነው። በድጋሚ እንኳን አደረሳችሁ። እንግዲህ ቅዱሳት መጻሕፍት በነቢያት የተነገረው ቃል ነቢያት ቀድመው ትንቢትን የተናገሩት ብሎም ደግሞ አባቶቻችን በሱባኤያቸው የተመለከቱት ዕለት ተፈጽሞ እነሆ ዛሬ ነገረ ድህነታችን የተፈጸመበት ዕለት ነው። ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ወተተክለ መድኃኒት መስቀል በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ተፈጸመ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በነቢያት የተነገረው ትንቢት ተፈጸመ። አስቀድሞ ነቢያት መሲሁ ከሰማይ ይወርዳል፣ ይወለዳል፣ በምድር ላይ ይመላለሳል፣ ይገለጣል፣ ይጾማል፣ ይጸልያል፣ ይጠመቃል፣ ይሰቀላል፣ ይሞታል ያሉት የነቢያት ትንቢት ፍጻሜውን ያገኘበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ለስም አጠራሩ ክብር ምስጋና ይግባውና በምድር ላይ ያለውን አገልግሎቱን፣ ተልዕኮውን ፈጽሞ አገልግሎቱን ከፈጸመ በኋላ አስቀድሞ ለአባቶቻችን ለሐዋርያት ወደ አባቴ እሄዳለሁ ወደ ላከኝ እሄዳለሁ እያለ ሲነግራቸው፣ ሲያስተምራቸው እንደነበረ ወደ አባቱ የሚሄድበትን ጊዜ እየተቃረበ መሆኑን ሲያመለክት ጥቂት ጊዜ ታዩኛላችሁ ደግሞም ጥቂት ጊዜ አታዩኝም እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባቶቻችን ለሐዋርያት የተናገረበትም ቃል ፍጻሜውን የሚያገኝበት ዕለት እየደረሰ መሆኑን ለማጠየቅ ነው። እንግዲህ በዛሬው ዕለት በተለይ ነቢየ እግዚአብሔር ቅዱስ ኢሳይያስ በሃምሳ ሦስተኛው መጽሐፉ ላይ ምዕራፉ ላይ የተናገረው ትንቢት ፍጻሜውን ያገኝበት ስለኛ ሲል የከፈለውን ዋጋ ለእኛ ሲል የተቀበለውን ሕማማቱን መከራውን በሙሉ ቅዱስ ኢሳያስ ነቢዩ ያወሳል። እንግዲህ ቅዱሳት መጽሐፍት በተለይ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን በዛሬው ዕለት ጌታችን መድኃኒታችን በኢየሱስ ክርስቶስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የደረሱትን ሕማማተ መስቀሉን በመስቀል ላይ ተሰቅሎ ክርስቶስ የደረሰበትን ሕማማተ መስቀሉን እንዲህ በማለት ትገልጣለች በተለይ 13ቱ ሕማማተ መስቀል ተብሎ ይታወቃሉ። ሕማማተ መስቀሉን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እንዲህ በማለት ታስባለች። የመጀመሪያው ወደኋላ መታሰር፣ ሁለተኛው በገመድ መሳብ፣ ሶስተኛው በምድር ላይ መውደቅ፣ አራተኛው በእግረ አይሁድ መረገጥ፣ አምስተኛው ከምሰሶ ጋር በማላተም አምስተኛው ስድስተኛው ደግሞ በጥፊ መመታት፣ ሰባተኛው ጀርባውን በጅራፍ መገረፉ ነው። እንግዲህ 6666 ጊዜ ስለ እኛ መከራ ስለ እኛ ኃጢአት ስለ እኛ በደል ሲል ክርስቶስ የተገረፈውን ለማጠየቅ ቤተ ክርስቲያን ይህንን ታስባለች። ስምንተኛው ራሱን በዱላ መመታቱ ነው። ዘጠነኛ አክሊለ ሾህ በራሱ ላይ ጎንግኖ ማስቀመጣቸው ነው። ዘጠነኝ አስረኛ መስቀል ተሸክሞ መሄዱን ነው። አስራ አንደኛ በችንካር መቸንከሩን። አስራ ሁለተኛ በመስቀል ላይ መሰቀሉን ነው። 13ኛ መራራ ሐሞትን ሆምጣጥ የተቀላቀለበት መራራ ሐሞትን ስለኛ ፍቅር ብሎ መጠጣቱን ቤተክርስቲያን የክርስቶስን 13ቱን ሕማማተ መስቀል ብላ ትዘክራለች። ሌላው ክብር ይግባውና ግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ እያለ የተናገራቸው ሰባት ቃላቶች አሉ። እነዚህ የመስቀሉ ቃላት ተብሎ የሚነገሩ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ከ6 ሰዓት እስከ 9 ሰዓት በመስቀል ላይ በነበረበት ጊዜ ተሰቅሎ በቆየባቸው ሰዓታት የተናገራቸው ሰባት ቃላቶች ናቸው። የመጀመሪያው ኤሎሄ ኤሎሄ ላማ ሰበቅታን የሚል ነው፣ በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ነው። ሁለተኛው እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ የሚል ነው ሶስተኛው በዚህ በሁለተኛው በሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ሶስተኛው ደግሞ አባቶ ነፍሴን በእጅህ አደራ እሰጣለሁ የሚል ነው። በሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ ነው። አራተኛ አባቶ የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። ይህም በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ነው። አምስተኛው እነሃት እናት፣ እነሆ ልጅሽ ብሎ በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ቁጥር 26 እስከ 27 ያለውን ቃል የምናገኘው ነው። እንደገና ስድስተኛ ተጠማው በማለት በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እና ተፈጸመ ብሎ ክርስቶስ በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ የተናገረውን ቃል የመስቀሉ ቃልም ቤተክርስቲያን ክርስቲያን ታስበዋለች ማለት ነው። ሌላው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚሁ በዛሬው ዕለት በዕለት ዓርብ ማለት ነው እሱ በመስቀል ላይ በተሰቀለ ጊዜ ጌታችን በመስቀል ላይ ከስድስት እስከ አስር ሰዓት በመስቀል ላይ በነበረበት ጊዜ የተፈጸሙ ሰባት ተአምራቶች አሉ ሶስቱ በሰማይ አራቱ በምድር እንግዲህ ተአምራቱም ሰባት ሲሆኑ የመጀመሪያው ፀሐይ ጨለመች ሁለተኛው ጨረቃ ደም ሆነች ሶስተኛው ከዋክብት ብርሃናቸውን ከለከሉ አራተኛው የቤተ መቅደስ መጋረጃ ለሁለት ተከፈለ አምስተኛ አለቶች ተሰነጣጠቁ ስድስተኛ መቃብሮች ተከፈቱ ሰባተኛ የሞቱት ተነሱ በዚህ በማቴዎስ ወንጌል ምዕራፍ 27 ቁጥር 45 እስከ 46 ያለውን ቃል ስትመለከቱ ሌላው በዚሁ በዛሬው ዕለት የሚታሰበው አምስቱ ቅንዋተ መስቀል ወይም አምስቱ ችንካሮች ተብለው የሚጠሩት ናቸው። እነዚያም ሳዶር ማለት ይሄ ቀኝ እጁ የተቸነከረበት ነው። ሁለተኛው አላዶር በማለት ይታወቃል፣ ግራ እጁ የተቸነከረበት ነው። ዳናት በማለት ይታወቃል፣ እግሮቹ የተቸነከሩበት። አዴራ ማለት ደግሞ ደረቱ የተቸነከረበት ነው። ሮዳስ ማለት ደግሞ ከወገቡ እምብርቱን አጣብቆ እንዲይዝ የተቸነከረበት ችንካር ነው ማለት ስለዚህ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በመባል ይታወቃሉ ማለት ነው። ሌላው እንግዲህ ከዚሁ ጋር የሚታሰቡት አምስቱ የእመቤታችን ሐዘናት ተብለው ይታወቃሉ። አምስቱ የእመቤታችን የቅድስት ድንግል ማርያም ሐዘናት ከአምስቱ ሐዘናት አንዱ አይሁድ እንዲገሉት በቤተ መቅደስ እመቤታችን በቤተ መቅደስ ስምዖን ትንቢትን የተናገረላት ጊዜ ነው። በነፍስሽ ሰይፍ ያልፋል በማለት የተናገረው በዚህ በሉቃስ ወንጌል ምዕራፍ ሁለት ቁጥር 34 እስከ 35 ድረስ ያለውን ስትመለከቱ ሁለተኛው ሦስት ቀን በቤተ መቅደስ መቤታችን ሄዳ ፈልጋ ባጣቸው ጊዜ ነው። በሉቃስ ወንጌል ምዕራፍ 2 ቁጥር 41 48 ላይ ያለው። ሶስተኛው እጅና እግርህን አስረው በጲላጦስ አደባባይ የገረፉትን ግርባት ባሰብኩ ጊዜ ነው በማለት በዮሐንስ ወንጌል ምዕራፍ 19 ቁጥር 1 ላይ አራተኛው ደግሞ ዕለተ አርብ ራቁቱን በቸነከሩት ጊዜ መቤታችን ቅድስት ድንግል ማርያም ያንን መከራውን ያንን ስቃዩን ባሰበች ጊዜ ነው። እንደገና አምስተኛው ወደ ሐዲስ መቃብር ውስጥ እንዳወረዱት መይታችን ባሰበች ጊዜ አብረው የሚታሰብ በዮሐንስ ወንጌል ምዕራፍ 19 ቁጥር 38 እስከ 42 ላይ። እነዚህ በሙሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ አርብ ለእኛ ሲል ያደረገውን ትናንት ብሴተ ሐሙስ እንካችሁ ይህ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው ጠጡ ብሎ እንካቹ ይህ ስለ እናንተ በመስቀል ላይ የሚቆረሰው የሚፈተተው ሥጋዬ ነው ብሎ ክርስቶስ ህብስቱን አንስቶ ባርኮ እንደሰጣቸው ጽዋውንም አንስቶ አመስግኖ እንደሰጣቸው ነገ እያለ ዕለተ አርብን የቼ ዛሬዋን ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባቶቻችን ለሐዋርያት የሰጣቸው የሐዲስ ኪዳንን ስርዓት የሰራበትን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሁሉን የፈጸመበትና የሰውን ልጅ የሰውን ልጅ የአዳምን ልጅ በሙሉ ከድቅድቅ ጨለማ ወደሚደነቅ ብርሃን ያወጣበት ዕለት ስለሆነ ይህ ዕለት በውኑ ከዕለታት ሁሉ የተለየ በተለይ ለእኛ ክለ ክርስቲያኖች ከዕለታት ሁሉ የተለየ ዕለት ነው እና ቅዱስ ዮሐንስ አፈ ወርቅን በቅዳሴው ላይ እንዲህ ይላል። ሁሉን የያዘውን የያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው አምላክን ልጅ አሰሩት። በቁጣ ጎተቱት፣ በፍቅር ተከተላቸው። በሚሸልተው ፊት እንደማይናገር እንደየዋህ በግ በኋላቸው እየተከተለ ወሰዱት። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን እርሱን በአደባባይ አቆሙት ነው የሚለው ኃጢአትን ይቅር የሚለውን ሀጥ አሉት። በመኳንንት ላይ የሚፈርደውን በእርሱ ፈረዱበት። ሱራፌልን ዘውድ የሚያቀዳጃቸው የሾህ ዘውድ አቀዳጁት። ለኪሩቤል የግርማ ልብስን የሚያለብሳቸውን ለመዘባበቻ ቀይ ግምጃ አለበሱት። በኪሩቤል በእሳት ክንፍ ተሸፍኖ በፊቱ ይሰግዱለትን እርሱን ክፉ ባሪያ አስሮ ፊቱን ጸፋው። የመላእክት ሰራዊት ፍጹም በፍጹም መንቀጥቀጥ የሚሰግዱለትን እየተዘባበቱ በፊቱ ተንበረከኩ፣ ይላል ቅዱስ ዮሐንስ። ይህን ያህል ትህትና፣ እንደምን ያህል ትህትና ነው! ይህን ያህል ትዕግስት፣ እንደምን ያለ ትዕግስት ነው! ይህን ያህል ዝምታ፣ እንደምን ያለ ዝምታ ነው! ይህን ያህል ቸርነት፣ እንደምን ያለ ቸርነት ነው! ሀያል ወልድን ፍቅር ከዙፋኑ ሳበው፣ እስከ ሞትም አደረሰው። በደል የሌለበትን እንደ በደለኛ ሰቀሉት። ሕይወት የሠራውን ከበደለኞች ጋር ቆጠሩት። አዳምን የሠሩ እጆች በመስቀል ቀኖት ተቸነከሩ ወዮ! በገነት የተመላለሱ እግሮች በመስቀል ተቸነከሩ ወዮ! በአዳም ፊት የሕይወትን እስትንፋስ እፍ ያለ አፍ ከሐሞት ጋር የተቀላቀለ የሆም ጣጣ መጻጻን ጠጣ ወዮ! የወልድን መከራውን የሚናገር ምን አፍ ነው? ምን ከንፈር ነው? ምንስ አንደበት ነው? ነፍስን ትንቀጠቀጣለች፣ ስጋም ይደክማል። የማይሞተው ሞተ ሞትን ይሽረው ዘንድ የማይሞተው ሞተ ሙታንን ያድናቸው ዘንድ ሞተ። የምትወዱት ሰዎች በእውነት አልቅሱለት ይላል ቅዱስ ዮሐንስ በቅዳሴው ላይ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል የተቀበለውን መከራ በእውነት እኛም አስበን እሱ ባዘዘን ስርዓትና ህግ እሱ ባዘዘን መንገድ ተጉዘን መንግስቱንና

ለብርሃነ ትንሣኤው ደግሞ መድኃኔ ዓለም በቸርነቱ ሁላችንንም ያደርሰን። ለዚህ ቀን ያደረሰን አምላክ ለሚቀጥለው ዓመት ደግሞ ወዶ ፈቅዶ በቸርነቱ ሁላችንንም ያደርሰን። ይሄ ቪዲዮ ለሌሎቹ እንዲደርስ ሼር፣ ኮፒ ሊንክ እያደረጋችሁ ሰብስክራይብ እያደረጋችሁ ለሌሎቹ እንድታደርሱ በፍቅር ቃል ጠይኳችሁ። ሰላም፣ እግዚአብሔር ከኔም ከእናንተም ጋር ይሁን። አሜን።